ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍ የምናደርግሻለን። እውነተኛ የዝርቅ መግድንና እውነተኛ የሕይወት መጠጥ ነውልሽልናልና አንቺ ኮነሽ ትርፌ መቼም ልብ ቃል ሲያጣ የምባ መባ ይዞ ዓይን ይናገራል። በእቅፍሽ ያለው የማጸንሽ ፍሬ ሁሉን ያሻግራል። የመከራ መንገድ ንቅፊያ እንዳላቆመው ታማኝ ሐዋርያ ሕማማቱን ሲያዩ አምኖ መከተል ነው የፍቅር ማሰሪያ። ለካ ድንግል ማርያም የልጅሽን ዱካ የመስቀሉን መንገድ አስተውሎ መሄድ ወደ አንቺ መድረስ ነው ቁስሉን ለማየት በክርስቶስ መንገድ አንገትሽን ደፍተሽ ሐዘንሽ ጸንቶ ነፍስያሽ ማዘኗ ነፍሴ ከነፍስሽ ስር የልጅሽ ስጦታ ምርኮኛ መሆኗ ትዛልሽኝምዬ ትዛልሽኝ እናቴ፣ ትዛልሽኝ ምዬ፣ የልጅነት አፍ መፍቻ መዝሙሬ፣ የደረሰብሽ ሲወለድ ጌታዬ። ትዛለኝ ትዛለኝ፣ ማርያም ምዬ። ማርያም ምን ሆናለች? ምን ሆናለች? አንገቷን ደፍታ ታለቅሳለች። ሲወለድ ልጇ በበረት በበረት ንጉሥ ከፈተ ጦርነት፣ ግብፅ ይዛው ሄደች በጀርባዋ፣ በጀርባዋ ብዙ ነበረ መከራዋ። እውር ሲያበራ ሲፈውስ ሲፈውስ፣ መስቀል ፈረደ ጲላጦስ፣ ልቧ በብርቱ ተሰበረ ተሰበረ ሀዘንምባዋ ልጅነት መዝሙሬ ለአሁን ዘመን ክብሬ እምዬ ማርያም እምዬ ማርያም ምንሆናለች ከመስቀሉ በቀኝ ነፍሷ በሐዘን ዝላ ሁሌ ትቆማለች። ልካ ሕዛኝቱ ልካ ያንድዬ ናት። ከልጅሽ መከራ በሸንጎ ፊት መቆም መዋረድን ቢሆን መስቀሉን ታቅፎ በንባ እየከተቡ ደጋግሞ መውደቅን መራራ መጎንጨት ቢሆን እንኳ ህይወት እስከ መጨረሻው ለሚከተል ታማኝ አንቺ ነሽ ሽልማት። ልካ ሕዛኝቱ ልክ ቤቴ ፈርቶ የተመለሰ ልቡ ባልዋለበት ነበርኩኝ ለሚል ሰው ምን ቢያምር ህይወቱ ለስጋው ባይጎለው የምድራዊ ነዋይ ሞልቶ እንኳ ቢተርፈው አንቺ የሌለሽበት ልጅሽ ያልባረከው ሙሉ እኳ አይደለም ሰው። ልክ አመቤቴ አዛኝቱ መለኮት ማፀንሽን ሊያድርበት ሲመኝ ዘመን የጠበቀሽ ኪዳነ ምሕረት ፍቅሩን አበብሽ ለካ ለካ ድንግል ማርያም አምኖ ለተጓዘ ዘመን ሳያነፍቅፈው መስቀሉን ለማየት ከህማማቱ ስር ናፍቆት ለሆነ ጌታውን ለማግኘት በዓለም መከራ በውበቷ ጉዝጓዝ እምነቱን ካልጣለ እናቱን ካልያዙ እናቱን ካልያዙ በትምክት እርምጃ ክርስቶስ የታለ? የልጅሽን ቁስል ስቃይና ሞቱን ግርፋቱን ማየት መከራን ታግሶ ነው ህማሙን መቀበል ኢየሱስን ማግኘት ለካመቤቴ ለካዛኝቱ በፈተና ወጀብ የዓለም ሽንፈቷ እርቃኗን ሲገልጠው ማሸነፉ ለእኛ በቃሉ ላደርን ታምልን ለተጓዝ ነው ሁሉን መተው ለእርሱ ሁሉን መተው ለእርሱ እማ ሁሉን መርሱ ለእርሱ ለነፍስም ማምሃ ረፍቷ እንደሆነ በቃሉ ለማደር ምኞቱን በመካድ ስጋው ለጨከነ በመንፈስ ባዶነት በእግሮቹ ዳና ነፍሱን ላነጠፈ በልጅሽ መከራ የአንቺን ሰቀቀን እያየ ላለፈ ጌታን አገኝ ብሎ ጌታን አገኝ ብሎ የሴኬምን ጥበብ ጥሎ ለመነነ በሩቅ ያየው መልኩ ደምግባቱን ሊያደንቅ በደሙ ላመነ ከጌቴ ሰማኒ ከጌቴ ሰማኒ ፈርቶ ያልተደበቀ እረኛው ሲመታ ለሰላሳ ዲናር በመሳም ምልክት ያልሸጠው በማታ በሄሮድስ ግቢ በሳዳ ከባድ ጫወታ በገረዶች ወሬ ሶስት ጊዜ መካ ዶሮ ሰጫው በፊት ለሆነበት ዛሬ ነበርኩኝ ለሚልብ ነበርኩኝ ለሚልብ ነበርኩኝ ለሚልብ አትገቢውም ሁሌ የጌታዬ እናቱ እስከ መስቀል ሞቱ ለተከተለው ሰው አርጎ ሽልማቱ አትገቢውም ድንግ አትገቢውም አትገቢውም ማርያም ልካ ልካ አዛኝቱ ማንም የማይቀማኝ ብል የማያገኘው ውበት ነበርሽ ጌጤ። ከዝና አምላኪዎች ከአስመሳይ ተከታይ ባንቺ ነው መብለጤ ሁሉን ነገር ትቼ ሁሉን ነገር ትቼ የማጸን ሽንፍሬ ተግቼ ብከተል በመከራ ሁሉ መስቀል ስር ቆመሽ አገኘውሽ አይደል እናቴ ኪዳነ ምሕረት። ዓለም ልትፈትነኝ መክሊቴን ልትቀማ በሬ ተጎዝጉዛ ለሥጋዬ ምቾት ብዙ አሸንክታ ታባምሃዋን ይዛ ታባብለኛለች ታባብለኛለች ከቅፍሽ ስኮርድ ልጅሽን ልታስረሳኝ በይምሰል ስብከቷ በምንዝር ገላዋ አባብላ ልትወስደኝ። አበርችኝ አበርችኝ አበርችኝ መምላክ አበርችኝ ያሳኝቱ አበርችኝ መከራን ታግሼ የልጅሽን መስቀል በፊቴ እንዳለ አበርችኝ እንዳል ቀር ፈተናዋ ፈተናው አበስቶ ልቤ ይዋለለ ተስፋዬ ተዳፍኖ መንፈሴ ሲከፋ ያስኩት ሲበተን ያመንኩት ሲጠፋ ለወዳጅ ጎብጬ ደግፍ ባቆምኩት የሚከፋብኝን የሚከፋብኝን የሚረግመኝንም በልጅሽ መንገድ ነው አፍቅሬ የገዛሁት አዛኚቱ ሆይ አማላጅቱ ሆይ እኔ እያነስኩኝ ከዘመን ጎብጬ ለእነርሱ መታየትን ዝቅ ብዬ ከትከሻዬ ሰፍቶ ሁሉን ስለቻለ በተከፈው ቁጥር ባዘንኩኝም ቁጥር ምርጃሽ ሁሌም አለ። አሁንም አበርቺኝ፣ አበርቺኝም አምላክ ከነበረኝ ሁሉ ከእጅ ካጣሁት በመገፋቴ ውስጥ አንቺን ያተረፍኩት ወትሮም ለጠላቴ ወትሮም ለጠላቴ የጎደልኩ መስሎት ታምሜ ቢያገኘኝ ቀራንዮ እንዳልደርስ አንቺን እያየሁኝ ጉልበቴን ቢነሳኝ ባልቃሽ አይኔ ባልቃሽ ይኔ ባንክ ልቤ ወደ አንቺ መጣሁኝ ስምሽ ማር ነውና ማር ማር ማር ማርያም እያልኩኝ ከተከዳው መንፈስ ንዋይ ካሸነፈው መልኬናዊ ይጎ ደዌ ካደቀቀው ስሙ ከል ተላብሶ ወዳጁ ከናቀው በደል የገፋ ዘመን ካደቀቀው ኃጢአት አሞካሽቶ ጽድቁን ከነጠቀው ማጣት እዳ ሆኖ ከፍቅርሽ ካራቀው ካልጋ ለወደቀ ግዙፍ ሰውነቴ ጨለማ ለዋጠው ለትንሿ ቤቴ ዛሬን ካኖረኝ ዛሬን ካኖረኝ ከትናንት አልፌ ማንም የማይቀማኝ ማንም የማይቀማኝ አንቺ እኮ ነሽ ተርፌ። ማ ማናት ዓለም አንቺ ብዙ ሰላም አንቺ ብዙ ረፍት አንቺ ብዙ አማሃ አንቺ ብዙ እንግ የተገፋው ርስት፣ የምስኪን ሰው ተስፋ መጽናኛው እኮ ነሽ ልቡ ለተከፋ። ለካ ለካ ድንግል ማርያም፣ ለካ መቤቴ፣ ለካ አንቺው ምንስ ሳዘን ሊኖር አንድ ልጅን አጥቶ በንባም መሞሸር። ምንስ ለቅሶ ሊኖር መነጠቅን ያህል በደል ችሎ ማደር። ምንስ ማልጀት ሊኖር ዘመን ባቆሰለው በህይወት ሽንቁር ላይ ስንጣሪ መስደድ። ምንስ ማጣት ሊኖር መኖርን ሲስቱ በማስመሰል አቅም በክህደት መንጎድ። ምንስ ክደት ሊኖር መድኃኒት ልጇን እናምናለን ብሎ እናት እንደ መርሳት። ምንስ ውድቀት ሊኖር መንገድ ህይወቱ ብሎ ጽድቁን እንደ መሳት ብቻ ብቻም ቤቴ የጌታ የእናት ብርታቱኝና ልድረስ ወደ ልጅሽ የፈጠረሽ ጌታ እሱን በማለቴ ለእኔ እንዲሸልምሽ እማ እማ አንቺ ማለት አንቺ ማለት ወዳጅ ለከፋበት ዘመን ለተለየው በበሽታ ደቆ በአልጋ ላይ ላለው ያለውን ላጣ ሰው በወዳጁ ክህደት ጠያቂ ለሌለ ወገን ርቆት ዘመኑን ለተባ በደዌ ሲማቅቅ እንባ እያዘራ መዳን ለሚናፍቅ ለእንደኔ አይነቱ ለእንደኔ አይነቱ ህይወት ለከፋበት መጽናኛው አንቺ ነሽ የልቡ ቀሪ ሀብት አንቺኮ አንቺ አንቺኮ ማርያም፣ አንቺኮ ማምላክ፣ አንቺኮ ድንግል መክሊት ህይወት ለከፋበት በሄድሽበት ሄጄ የነፍሴን መድኃኒት ጌታን አገኘሁት ጽልመት ሲጋረደኝ አቅሜን እየነሳ የመኖር ጎዳና ሽልማት የነበርሽ ሽልማት የነበርሽ ድክመቴን እንዳየው መንፈሴ እንዲቀና እንባሽን እያሰብኩ ሀዘንሽን እያሰብኩ ነፍስሽን ባለፋት የመከራ ገጽሽ ልጅሽን በጽናት የተከተልኩ ቀን መስቀሉ ስር ቆመሽ አገኘሁሽ ለካ ለካ ድንግል ማርያም ለካ አዛኝቱ። በልጅሽ ቃል መንገድ እምነት ተደግፎ በጽናት መራመድ አንቺን ለማግኘት ነው በፍጹም ትትና ጌታዬን የምወድ። ተስለሻል ማርያም፣ ተስለሻል ድንግል፣ ተስለሻል ታትመሻል ከቃሉ ስር በፍጥረቱ ውብ ልቦና ያንድየናት የእናት ምክንያት ሆነሽ እንድንጸና እኔማ ስደክም እኔማ ስደክም እኔማ ስደክም በነፍሴ መባከን በታቀፍሽው ነበር መንፈስ የሚሰቅን ያንም ያንም እማ ቤቴ ያንም ድንግል ማርያም ጥቀርሻ የላሰ ምስልሽን ሳየው ያኔ ነው ወዳጄን በፍቅር ምቀጣው ያኔ ነው ሕመሜን ፈጽሜ የምረሳው ያኔ ነው ማጣቴን በአንቺም ዘነጋው ያኔ ነው ምዬ ያኔ ነው እናቴ ዕድሜ የሚረዝመው ያኔ ነው ያኔ ነው ድንግል ያኔ ነው ድንግል መዳኔን የማምነው መዳኔን የማውቀው ከነበረኝ ሁሉ አሁን ካለኝ በላይ በልቤ እንዳለሽ ተገልጠሽ ባትታይ ሁሉን ያየሁበት የመከራ ጊዜ ዘመንን አልፌ ለዛሬ ብደርስም ለዛሬ ብደርስም ማንኝ የማይቀመኝ አንቺ እኮ ነሽ ትርፌ። ለካ ለካ ድንግል ማርያም ለካ ዛኝቱ ለካ ስደተኛይቱ የዓለሙን ቤዛ ኢየሱስን አምኖ እስከ ዓለም ፍጻሜ በጽናት ቢጓዙ ሁሉንም ለናቀ በቃሉ ለሚያድር ለመናኝ ሰው ወዙ ስለ ስሙ ክብር መራራ መከራን ለታገሰ አማኝ የነፍስ ደሞዙ ለካ አዛኝቱ መዳኑ ላመነ በጸጋው ትሩፋት አክሊልን ቢሰጠው በልጅሽ ዱካ ስር በደም ፍኖት መንገድ ካንቺ ለመድረስ ነው። አዛኝቱ ለካ አዛኝቱ እናታለም ራስንም መካድ መስቀሉን መሸከም መከራን መታገዝ ከዘላለም ህይወት በጸጋ ሽልማት ክርስቶስ መንገድ ነው አንቺ ጋር ለመድረስ አልከሰርኩም፣ አልከሰርኩም፣ እኔ አልከሰርኩም፣ አልከሰርኩም ማርያም፣ አልከሰርኩም አተረፍኩኝ እንጂ የህይወቴን ራስ እርሱን በማለቴ ቀራንዮ ድረስ መንገዱን ብከተል አንቺም ከነ ልጅሽ ተገኘሽ ከቤቴ አላፍርም እናቴ፣ አላፍርምም እኔ አላፍርም እናቴ፣ ያመንኩትን ሁሉ እኔ ሳውቀዋለሁ ማዳኑን ሊፈጽም መለኮታዊ ቃል ስጋሽን ሲዛመ

አላፍርም እናቴ ጽንሱ ሲመሰክር መንፈስ የተሞላ ቃል እየሸመነ በዜማ ቢያወሳሽ የጌታዬ እናት የአንድዬ እናት ወደ ቤቴ መጣች በሚል ትህትና ለክብር ሰገደልሽ። ለዘመናት ተስፋ የፍጥረታት ናፍቆት የመዳኑ ምኞት መንገድ ብትሆኝ በክርስቶስ መንገድ በማዳኑ ምዕራፍ ከመከራው ጋራ ሁሌ እምትገኝ ልምጣ በመንገዱ በጸጋው መዳኔን ቀራኔው እንዳይው በጽናት ልራመድ። አማላጂት ሆይ አዛኝቱ ሆይ አንቺን ለማግኘት ነው ጌታዬን የሚወድ ለካ እመቤቴ፣ ለካ ድንግል ማርያም። ከዘመን ዘምኜ ከዘመን ዘምኜ መኖሬ ቢነገር ጥርስ አውጣ መከራ ሁሉንም አልፌ መንገዱን ስከተል ቀራንዮ ብደርስ ልጅሽ የተሸለመኝ አንቺ እኮ ነሽ ትርፌ ለካ እመቤቴ፣ ለካ አዛኝቶ፣ ለካ ድንግል ማርያም

አሬ ልጅ የመጨረሻ እያስደመመን ነው። ጎበዝን ምን ይሻላል? ፎሎ አድርጉት። እስኪ እዚህ ውስጥ ያላችሁ አንድ ሺህ ሰዎች ፎሎ አድርጉት። አሁን በፍጥነት ፎሎ አድርጉት።